ክብር ለኢየሱስ ይሁን። ዛሬ አንድ ሚስጥር ነው የምነግራችሁ። ፕራክቲካል ኑሯችሁ ላይ ምን ያህል መንፈሳዊ መሠዊያ አስፈላጊ ነው። ፕራክቲካል ኑሯችሁ ላይ ይሄ በየቀኑ በምትኖሩት ኑሮ ትዳራችሁ ላይ ቢሆን፣ ቢዝነሳችሁ ላይ ቢሆን፣ ልጆቻችሁ ላይ ቢሆን፣ ጤናችሁ ላይ ቢሆን በየቀኑ በምትኖሩት ኑሮ ላይ ምን ያህል መሰዊያችሁ አስፈላጊ ነው። ከመሰዊያችሁ ውጊያ አለ። ከመሰዊያችሁ ጦርነት አለ። ከመሰዊያችሁ በረከት አለ። ከመሰዊያችሁ ቃል ኪዳን አለ። ስለዚህ አሁን ለመሰዊያው ዕውቅና እንድትሰጥ ዛሬ በጠላት ላይ ጠላትም ከመሰዊያው ስለሆነ ነገር የሚያደርገው ክፉም ከመሰዊያው ስለሆነ ወደ አንተ ቀስትና ፍላጻም የወረውርው፣ አንተ መሰዊያ የሌለ መሰዊያ የማታውቅ መሰዊያህን የማታከብር መሰዊያህ የሚያመጣቸው ድምፆች ያንተ የማይመስሉ ኖርማል የህይወት ስርዓት በቃ የሚሆነው ነገር የሚሆን የሚመስልህ፣ ተሳሳታለህ። ስለዚህ በመሰዊያህ ላይ ካለ ኪዳን ተነስተን ዛሬ ጠላትን እናዋርደዋል። ኢየሱስ ጌታ ነው። መጽሐፍ አስቴር ላይ ሄዱና ሞርዶኪዮስን በምሳሌ አርጌ ዛሬ አስተምራችኋለሁ። መጽሐፍ አስቴር መጽሐፍ አስቴር ላይ ያው ንጉሱን ሁላችሁም ታሪኩን ታውቃላችሁ። መጽሐፍ አስቴር ላይ ምን አይነት ታሪክ እንደተፈጸመ፣ አስቴር እንዴት እንደነገሰች ከዛ በኋላ ካስቴርልክስና በኋላ ሃማ የሚባል አንድ ሰው እንዴት አድርጎ በመርዶኪዮስ ላይ እንደከፋበት እና ከመሠውያው እንዴት አድርጎ ትዕዛዝ እንዳወጣ እናያለን። ታሪኩን እናንተ ረጅም ታሪክ ስለሚሆን የተያያዘ ማንበብ ትችላላችሁ። ከምዕራፍ ሶስት ነው የሚጀምረው። ምራፍ ሶስት ላይ ሃማ ወደ ሹመት መጣ ይላል። ሃማ ወደ ሹመት መጣ፣ ሹመት አገኘ። ሃማ ልክ ሹመት ሲያገኝ፣ ከዚያ ከተሾመበት፣ ከነገሰበት፣ ስልጣን ከያዘበት ከዚያ መሠዊያው ወይንም ከሱ ከሆነው መገለጫው ስልጣኑ ካለበት ስፍራ አንድ ነገር አክት አደረገ። አላረፈም። አየ ምን አደረገ? ልክ ሹመቱን እንደፈጸመ በሹመቱ ምክንያት ሁሉ እንዲሰግዱለት መጠበቅ ጀመር። በሹመቱ ምክንያት ሁሉ እንዲገዛለት መጠበቅ ጀመር። አንድ አይሁዳዊ ሞርዶኪዎስ የሚባል ደግሞ አይ አልሰግድም እንደሌሎቹ እንደ ሌሎቹ አልንፈራፈርም። ለእግዚአብሔር ለአምላክ ብቻ ስገር ተብሏል። ለአሕዛብ መንግስታት በስርዓታችን አንሰግድም። ታስታውሳላችሁ? መሠዊያ ሰርቶ ትንቢተ ዳንኤል ላይ ናቡከደነጾር ውደቁና ምን በሉ አለ መለከቱን ስሰሙ ስገዷል። መሠዊያ ሰርቶ ምን አሉት ኖ አንተ ላቆምከው ምስልም መሠዊያህም ምን አንልም፣ አንሰግድም። እስኪ በእኔ ላይ የተሰሩ መሠዊያዎችን ከየትም አቅጣጫ ያሉ አልሰግድም፣ በጌታ በኢየሱስ ስም ከመሠዊያቸው የሚወጣው ድምፅ አያሰግደኝ። በል በል በል በል በል፣ በጌታ በኢየሱስ ስም ትዛዛቸው አያገኘኝም። ቃላቸው፣ አዋጃቸው አያገኘኝም። አይሰለጠንብኝ። ኖርማል ይመስለናል። ዝም ብለህ ሱቅ ከፍተህ ዝም ብለህ የምትኖር ይመስላል። ሰዎች መሠዊያ ይሰራሉ። አንተ ላይ መሠዊያ አላቸው። አንተነህ መንፈሳዊ ነገር ኖርማል አድርገህ የምትቆጥር እንጂ ሰዎች መሠዊያ አላቸው ምን የሚሉበት የሚደግሙበት የሚያሟርቱበት የሚጠነቁሉበት በአንተ ላይ ለመሰልጠን የሚዘጋጁበት መሠዊያ አላቸው። አንተ መሠዊያህን ትመጣለህ፣ ቸርች ይጸለይልሃል፣ ምንህ እንደሆነ አታውቅም። ይሄ እኮ መሠዊያክ ነው፣ መባረኪያክ ነው፣ ምንጭክ ነው፣ መዋጊያክ ነው። ኖ አንሰግድም፣ ሲሉ የወጣውን አዋጅ ነው፣ የወጣውን ትዕዛዝ ነው፣ የወጣውን ድምፅ ነው። ሰውዬው መሠዊያ ሠርቶ ለዚህ መሠዊያ ሁሉ ይሰግዳል አለን። እጄን አንዛ በናዝሬቱ ጌታ በኢየሱስ ስም ለዚህ መሠዊያ ሁሉ ይገብራል ብለው ቢዝነስክ ላይ ያሟረቱ ኑሮክ ላይ ያሟረት አይሰራብህም፣ አይሰራብህም፣ አይሰራብህም። ለዚህ መሠዊያ ይገብራል ብለው ቢዝነስን ሊነቅ የሰላቢ መንፈስ ረገም። አንድ ጊዜ ምን ሆነ መሰላችሁ? እዚህ አፍሪካ ዩኒየን ጋር እያለ ቦታውን ያከራዩን ሰውዬ ገራጅ ነው። ትልቅ አዳራሽ ሰርተን እያገለገልን ነው። ቦታውን መግዛት ፈለግን እና እኛ ሰውየው ካርታ አላቸው፣ ምን አላቸው፣ ሁሉ ነገር አላቸው። መግዛት ፈለግን እና ገንዘብ ሰብስቡ ተብሎ እኔ ልጸልይ ለ15 ቀን ሄድኩኝ፣ ጊዶሌ የሚባል ሀገር ለዛ ለቦታው ማለት ልጸሌ ሄድኩኝ። ከዛ እዛ ጌታ ሆይ ቦታውን እንድንገዛ ምናምን እያልኩ እየጸለይ አሳየኝ። የለም ቦታው አሁን እንዳለው ነው፣ እኔ ያኔ ነው ያየሁት። እኛ እዛ ውስጥ እያመለክን ያየሁት ፓርክ ሆኖ መጥቼ ተናግር ያለ አ ግሪን ኤሪያ ሆኖ አየሁት። አሁን አፍሪካ ዩኒየን ጠቅልሎት ምን አድርጎታል? ግሪን ኤሪያ አድርጎታል። ግሪን ኤሪያውን አየሁት ማለት ነው። መጠቼ አይ በቃ እንገዛም ብዬ መቀስቀሱን ማቆሜ፣ የተሰበሰበውንም ብር የናዝሬቱን ቦታ ገዛንበት። ታስታውሳላችሁ፣ እንደሱ ነበር ያደረግነው። ዩ ኖ ሰውየው ለካ ለኛ ሸጠው ሊወጡ ነው የፈለጉት አውቀውታል፣ ቦታው እንደማይከትል ግን ካርታ አላቸው። ይሯሯጣል፣ እና ጠንቋይ ቤት ሄዱ። ጆከርን ለማውራቸው ሰው አይተኛሉ። ጠንቋይ ቤት ሄዱና ተጠላልፈ ነገር ውስጥ እንድትገባ ማለት እኮ ነው። ጠንቋይ ቤት ሄደው ሲሉ አንድ ነብይ መጣ እኔ ጋ እዛው ነን እኮ እዛው ነን እኛ፣ ነብይ መጣ እያደረግን ነው ፕሮግራም። አፖስትል አለኝ የዚህ ቦታ ባለቤት ሰውዬ ማን ነው ምን ነው ስለው፣ አንድ የሆኑ ቀይ ሰውዬ አለ። ገመድ እንዲህ ብለው ውርውር ፊትህ ያደርጋሉ። ከዛ ስትገባ ምን ሊሉ ሊጠልፉ እና በዚህ ቦታ ነው ሊጠልፉ የሚፈልጉት ይወረውራሉ ጠንቋይ ቤት ሄደው እዛ ውስጥ እንድትገባላቸው እና ጠንቋዩ ራሱ ግራ ገብቶታል አለ ምን ሆኖ ስለው በራይሳ ያለ ገመዱን እንዲወርውረውት አንተ ወደ ገመዱ ጠጋ ስትል ገመዱ ይሸሻል እሳቸው እሳቹ አይደለም ወይም ወይንም እንትኑ አይደለም ገብቶ አላጠመደ ማለት ገመዱ ይሸሻል አንተ ስትጠጋው ገመዱ ራሱ ይሸሻል ወደዚያ እና ሊያጠምዱ አልቻሉም ማለት እኔ ገባኝ። ሰው ለካ አርፎ አይቀመጥም። በአንተ ላይ የተሰራ መሳሪያ ይከዳው ይሸሻል፣ ወጥመል ይሸሻል፣ ወጥመል ይሸ ከዛ ሰውየው አልሆን ሲላቸው እውነተኛ የእግዚአብሔር ሰው ነው ይሄ ሰውየው ብለው፣ ግን ማረፍ ስላልቻሉ ከሰሱኝ፣ ፍርድ ቤት ከሰሱኝ። ቦታውን የራሳችን እንት ቆርቆሮ ነው የራሳችን ብረት ነው አይቻልም። ከዛኛ በፍርድ ቤት አስፈርደን ነቃቅለን ናዝሬት ወስደን ጣራ ሰራንበት። የናዝሬቱ አዳራሽ የተሰራው በሱ ነው። ጣራ ሰራንበት። ከዛ ደብድቦኛል ብለው ደግሞ ከሰሱ። ዘላለም ብለው ማለት ደብድበኛል ብለው ሃል ዝን አይ እኔ አልደብደብ አልነበርኩም ቦታውም ላይ አልነበርኩም። እኔ አልደበደብኳቸው። እንዲህ ነው አልኩ። እኔ መንፈሳዊ ሰው ነኝ እኮ ነገ ሰው ደብድቧል በፍርድ ቤት ተረጋግጧል ልትላይ ነው። ይገባሃል። ኢየሱስ ጌታል። ከጎን ላለው ሰው ወጥመድ በፊትህ ለዘላለም አይጸናም በል አያገኝም ከአንተ መሰዊያ ተናገርኩ ይበል ወጥመድ አያገኝም ወጥመድ አያገኝም ይደግማሉ ያሟርታሉ መጽሐፍ እኮ ነው የሚለው አይደለም በአንቺ ላይ ይሰበሰባሉ አይደለም በአንቺ ላይ መሳሪያ ይሰራሉ በአንቺ ላይ መተተኛ ጠንቋይ ቀጠረው እርገምልኝ ያስብላሉ፣ ምናምን ይላሉ። ግን ምን አይልም፣ አይሰራብህ። ሌላ መሠዊያ አለ፣ ሌላ መሠዊያ አለ። ከዚህ መሠዊያ የሚለቀቅ ነገር አለ። ከዚህ መሠዊያ የሚታወጅ አለ። ስሙ ምን እንደሆነ አው ወደ ትምህርቴ ልምጣ፣ ልመለስ። ልክ ሃማ የራሱን ኦቶሪቲ የራሱን መሠዊያ የራሱን ነገር ቢልድ ካረገ በኋላ ከዚያ መሠዊያ ወጥቶ አይሁድ ላይ ፍርድን ወጣ። የንጉሱን አዋጅ አስነገረ። ነገሮችን ሚስዳፕ አረገ። አሁን ከሞርዶኪዎስ ተማር። ሞርዶኪዎስ አዋጁን ተቀብሎ በሰው መሠዊያ የተፈጸመው የታወጀውን የተነገረውን ነገር ምን ሆናለሁ እንግዲህ አላለም። ሄዶ የራሱን መሠዊያ አዘጋጀ አይደል? መጽሐፍ ምን ይላል? ጾምና ጸሎት በመላ አይሁድ አወጀ። አይሁድ ባለህበት ሁሉ 120 ሀገር መጾም ጀምር አለ። ንግስቲቱን ጠራና፣ ቤተ መንግሥት ነኝ ብለሽ አያገኘኝም ክፉ ብትይ ውርድ ከራስሽ። እኛ እንደው መዳን ከሌላ ስፍራ የሆንልን ሌላው ስፍራ ምንድን ነው? መሠዊያው ነው። መጽሐፍ ሲናገር ንጉስ ቤተ መንግሥት ፊት ቁጭ ብሎ አመድ ማቅ ለብሶ ቁጭ ብሎ መጾም መጸለይ ጀመር። አዲስ መነሻ ስፍራ መጣ ማለት፣ ተቃሎ ሊቆም መሠዊያ ተገነባ ማለት፣ ያንን አዋጅ ለመገልበጥ ከአመድ ላይ ቢሆን መሠዊያ ያ ተፈጠረ ማለት ነው እዛ መሠዊያ ውስጥ ንግስቲቱን ተቀላቀለች። እንግዲህ ጾም ጸሎት ያዙልኝ አለች። ያለ ህግም ቢሆን ምን እላለሁ እገባለሁ አለች። ጎበዝ፣ ማንኛውም ነገር ስፍራ አለው። መነሻ ሞትክ የታወጀበት ቦታ አለ። ድህነትክ የታወጀበት ቦታ አለ። የትዳር መበተን የታወጀበት ቦታ አለ። የልጆች ከንቱ መሆን የታወጀበት ቦታ አለ። ድንገትም አባትህ፣ እናትህ፣ አያትህም ሊሆን ይችላል ያንን ያደረገው መሠዊያ አለ። ዛሬ ይገለበታል በኢየሱስም። ከአንተ ጋር የተገናኘ መሠዊያ ይገለበታል። ከህይወት መንገድ ጋር የተገናኘ መሠዊያ ይገለበታል። ዝም ብሎ አይደለም ነገር የሚነሳው። ምን ይላል በከንቱ ደጋሚ ምን አይልም? አይደግም ይላል በከንቱ አይደግም። በከንቱ መሠዊያ ይዘረጋል። ከዚህ ነው የጌታ መንፈስ ሲመጣ አንዳንድ ሰዎችን እንዲህ እንዲህ አይነሰው ታውቃለህ ይላል። ትንገትኩ አንድ ቀን ያየኸው አንድ ቀን ያየኸው ሰውዬው ነገር ግን ያ ሰው ሲነገር ማን ነው ስትዚላል፣ አዎ በዚህን ጊዜ እኛ ቤት መጥቶ ነበረ የሆነ ሰውዬ እንዲህ እንዲህ፣ አዎ እሱ ሰውዬ በጥንቆላ ዓለም ያንተን ነገር እንዲህ እንዲያርጎብሃል ትዳር እንዳይኖርሽ እንዲያርጓል፣ በአባትክ ላይ እንዲያርጓል፣ በዘር ላይ እንዲያርጓል። መሠዊያ ነው። ያንተ መሠዊያ የት ነው? ይኸውላችሁ አይሁድ ሁሉ በያለበት ሀገር ሲጸልይ መሠዊያው ሞርዶኪዎስ ሞርዶኪዮስ ጋር ነው ያለው። ሞርዶኪዮስ ቢውልድ እያደረገ ሲሄድ ያንን መሠዊያ ንጉሱ ጣልቃ ገባል። የሞርዶኪዮስን መሰዊያ ኢምፓወር አደረገ። ከሞርዶኪዮስ መሰዊያ ትእዛዝ ወጣ መቶ ሀያ ሀገር ያለ አይሁዳዊ ዳነ። ነገሩ ተደርጓል አደለ? ግን የመጀመሪያው ሊገላቸው የነበረው የትኛው መሰዊያ ነው? የሐማ መሰዊያ። ቤታቸውን አፍረሱ፣ ሬፕ አድርጓቸው፣ ንብረታቸውን ውሰዱ፣ ግደሏቸው የሚል ነው አደለ? ቀን የተቀጠረው ሐማና ሞርዶኪዮስ ናቸው የተጣሉት። በማውቀው ነገር አንድ ሰው አይሁዳዊ ስለሆነ ያለበት ሀገር ላይ ትእዛዝ ወጡበታል። ሰፈር ያለው ወንበዴ አይሁዳዊ ሚጠላው ሁሉ ተሰብስቦ ቀን ይጠብቃል። እየቆጠረ ነው። ቀን ይሰለጥን ማለት ነው። ከሞርዶኪዮስ መሠዊያ ሌላ ትእዛዝ ወጣ። ኢየሱስ ጌታ ነው። መሰዊያ ስል እግዚአብሔር መገለጫ ማለት ነው። መሰዊያ ስል የመናፍስት ምን መገለጫ ማለት ነው። አጋንንት የሚገለጡበት መሰዊያ አለ እና ከእግዚአብሔር ከተሰራለት መሰዊያ ትእዛዝ ወጣ፣ ምን የሚል አይሁድ ሊሰለጥኑባቸው ባለው ቀን ትናንትም በማታውቀው ነገር ነበር፣ ቤት ሊዘረፍ ነበር። ዛሬ ደግሞ ከዚህኛው መሰዊያ በወጣ ድምፅ ቤቴ ይታነጽ። አሜን። በጠላቶች በጣላቶች ላይ ተሰለጠና። አሜን። አንድ ጊዜ ምን ሆነ፣ መሰላል አንድ መርከብ ላይ የሚሰራ ልጅ የኔ መንፈሳዊ ልጅ ነው እና መርከብ ላይ ነው የሚሰራው ለረፍት መጥቶ። መርከቡ ስራ አቁሟል። በቃ ባላችሁበት አትመለሱም ብሎ ካምፓኒው ተሸጠ፣ ተዘጋ፣ ምናምን ስራ ቆመ፣ አለቀ። ለእረፍት የመጣው ሰውዬ ስድስት ወር ምናምን ቆየ ማለት ነው። ያለውን ብር እየጨረሰ ነው እና ባለቤቱ እንዲያለችው አባት ጋር ሂድና ሚልጉ ይበልህ በቃ ሄድ፣ ይባርክ ይጸልይልን አለች። እኔ አዳማ ፕሮግራም ላይ ነኝ። መጣ አንድ ቀን ጠዋት መጣ። አዲስ አበባ ነው የሚኖር። መጣ አፖስትል ሲለኛ ቢሮ ነኝ አልኩት። ገባ። እያወራ የመጣበትን ሲነግረኝ ያለበትን ችግር አስረዳኝና በቃ ባለቤት እንዲህ ብላኛለች። እውነቷን ነው። አንተ እጅ ላይ ነው ነገር ያለው። ባርከኛል ይገርማቸዋል። አሁን እሱ ወደ መሠዊያው ነው የመጣው። ሰው ሲቸገር ጠንቋይ ቤት ይሄዳል አይደል? የእናቴ አባቴ ካራማ ያጎደልኩት ምንድነው? ባክ መልስልኝ ይላል። ጆከር ለማውራችሁ መሠዊያ ነው። ወደ መሠዊያ ይሄዳል። ቢያንስ ዕውቅና ይኑራችሁ። ይሄ መሠዊያ ቃል የሚነገረው ለአንተ በየሳምንቱ ምታገለግለው ምትሰዋበት ምትሰዋበት ቦታ አይደል እንዴ? ምንጭህ አይደል እንደ ይሄ መሰዊያ። እና ባርከኝ ሲለኝ እምነቱ ደስ ብሎኝ ባረኩት። ሄያው እግዚአብሔርን ነው ምለት በፊት ከነበረበት ሁለት እጥፍ በፊት ኢራን ምናምን እየሄደ ነበረ መርከቡ የሚሰራው የነዳጅ መርከብ ነው። ካናዳ እዛ መርከብ ላይ ይሰሩ የነበሩ ሰዎች አዲስ መርከብ ይዘው ሲሄዱ፣ ደው አስራ አምስት ቀን አልቆየም፣ ደውለው ጠሩት። ቪዛውን ጨርሰው እንትን ብለው ኦንላይን ገብተህ ሙላ ምናምን ተባብለው፣ በእጥፍ ደሞዝ ተከፈተ። አይደለም ለሱ አብረውት ለተባረሩት ሁሉ ከመሠዊያው በወጣው ቃል ተከፈተ አዎ ለሱ ብቻ አይደለም እኮ የመንግስት ትዕዛዝ እንኳን ሊቀየር ምን ይላል ይህች አዋጅ ይወጣል አንዲት ልጅ ትንቢት ተናገርኩኝ እኔ አላውቅም እንደሚያማት እሷ ያማታል እና አሜሪካን ኤምባሲ መግባት ፈለገች አልሰጧትም ቪዛ ለምን የአሜሪካ ኤምባሲ ምን የሚል መመሪያ ያለው አሁን ትራምፕ አንዳንድ በሽታዎች አይገቡም ብሎ ከልክሏል አረ ልክ እንደሱ በፊት ኤች አይቪ አይገባም ይላል ተብሎ ቶክ ተነግሯል ከዛ ኤምባሲ ገብታ ስትሞክር አልሆነም አልሆነም ስል እሷ ኤምባሲ እያለች እኔ እሷን ፍለጋ እቤት ሲሄድ እናቷ ኢምባሲ ሄዳለ ይጸል ይላታል። አንደኛው ክፍላቸው ውስጥ ገብቼ እየጸለይኩኝ አይሰጣትም አለኝ ጌታ። በኋላ ይሰጣታል አለ። በኋላ ይሰጣታል ወጣውኝና ማዘር፣ አልሰጣትም በሚቀጥለው በኋላ ግን ይሰጧታል፣ አልኩ ጆክ አይደለም ማለት እውነቴን። ከዛ መጣች አልሰጧትም ቪዛ ያቺን ቃል ነገሯት እናቷ። እኔም በጋ በሚቀጥለው ነው የሚሰጡሽ አልኳት። ያዘቻት ያዘች፣ በቃ ያዘችው ቃሉን ያዘችው። እግዚአብሔር በሚቀጥለው ብሎኛል፣ በሚቀጥለው ብሎኛል። እና አንድ ቀን ልቧ ሲሞላ መግባት ፈለገች ኢምባሲ። እኛ እዚህ አፍሪካ ዩኒየን ቅድም ያልኳችሁ ቦታ ነበር። መጣች ቢሮ እንደ በእንትን የተሰራች ቢሮ አለችኝና ቢሮ መጣች። ቁጭ ብለን እያወራን ልገባ ነው ቪዛ አለች። ያኔ ደግሞ እኔ ገብቻ አለ ኦልሬዲ አሜሪካ ኤምባሲ፣ ያኔ ቢጫ ወረቀት ነው የሚሰጡ። ቪዛ ከተሰጠ ቢጫ ወረቀት ይሰጣል። ዞር ስል ጠረጴዛዬ ላይ ቢጫ ወረቀት አለች። እንዴ ምትላጥ ምትጣ ላጥ አድርጌ ጽፌ እንጂ ዌልካም ቱ አሜሪካ አልኳት። ኢየሱስ ጌታ ነው። እሷው ፕሮሰሷን ብላ ሳትገባ የአሜሪካ መንግስት አዋጅ አወጣ ከዚህ በኋላ በህክምና ምክንያት መቅረት አይቻልም ማንም ሰው መግባት ይችላል ኢየሱስ ጌታ በሽተኛ ነህ ተብለህ መታገድ ቆመ ማለት አዋጅ ይቀየራል መሠዊያህ ነው ዲክሌር የሚያደርገው መሰዊያክ ነው የሚያውጭው። ከመሰዊያክ ነው የሚወጣው፣ ድምጹ የሚወጣው ከመሰዊያ ነው። ሪስፔክት አድርግ። ይሄ መሰዊያ ይዋጋል፣ ይሄ መሰዊያ ይባርካል፣ ይሄ መሰዊያ ያድንሃል፣ ይጋርጋል። ኢየሱስ ጌታ ነው። መዳን ትፈልጋለህ? ችግር ውስጥ ነህ? ወዴት ልትሄድ ግራ ገብቷል? ወደ መሰዊያው ና መሰዊያው ለምን እግዚአብሔር ከዚህ መሰዊያ ትእዛዝ ያወጣል? ትእዛዝ ያወጣል? ምን ሆነ ዳንኤል ንጉስ፣ አንድ ትእዛዝ አወጣ። ከንጉሱ አንድ ትእዛዝ ወጣ። የወጣው ትእዛዝ ምን ይላል? የባቢሎን ጠቢባን ሁሉ ይገደሉ ይላል። ዳንኤል ሄዶ መሰዊያ አለኝ፣ አየህ ስፍራ አለኝ። ሶስት ጓደኞቹን ይዞ መጸለይ ጀመረ፣ ጌታ ሆይ። እግዚአብሔር ሕልሙንም ትርጉሙንም ሰጠው። እነኛ ጠንቋዮች ቢፈቱ ኖሮ ከየት ነበር አምጥተው የሚፈቱት? ከመሰዊያቸው አይደል? ካሉበት መንፈሳዊ መሰዊያ ማለት ደጅ ማለት ነው የሆነ እንት ፑልፒት እንዳይታይህ ደጅ ማለት ነው፣ የሆነ እጣን አይደለም እያወራሁ ያለሁት ደጅ፣ መንፈሳዊ ደጅ፣ ያንተ መንፈሳዊ ኮኔክሽን ስፍራ መንፈሳዊ ዓለምን የምትገናኝበት ኪዳን ቦታ ለእግዚአብሔር ብለህ የምትሰዋበት፣ ለእግዚአብሔር ብለህ የምታመልክበት፣ ለእግዚአብሔር ቃል ምትማርበት የእግዚአብሔርን ኪዳን የምትፈጸምበት እቤት መሠዊያ አለ ማለት የጸሎት ነው። ቸርች ላይ መሠዊያ አለ ማለት ከእግዚአብሔር ጋር ምን ምትልበት ምትገናኝበት የምታመልክበት ስፍራ አለ፣ በር አለ፣ ደጅ አለ፣ የእግዚአብሔር ኪዳን ያለበት መሠዊያ አለ። ከጎን ላለው ሰው እኔ መሠዊያ አለኝ ይበል። እግዚአብሔርን ስፈልግ በል የማመልክበት ለስሙ ምሰዋበት ድምፁ ምሰማበት ቃሉን ምማርበት ጸጋውን ምሞላበት መሠዊያ አለኝ ኪዳን አለኝ። መሠዊያ አለ እግዚአብሔር የሚገኝበት። አንተም መስዋዕት መሰዋት ስትፈልግ ለስሙ አምልኮ ማድረግ ስትፈልግ ምትመጣበት ራይ ብለህ የያዝከው እግዚአብሔር በዚህ መሠዊያ እኔን ያውቀኛል ምትለው፣ ከዚህ መሠዊያ የሚወጣ ነገር ያገኘኛል ምትለው ኢየሱስ ጌታ ነው። እኔ ዛሬ ልቤ ውስጥ ሞልቶ ይዤላችሁ የመጣሁት ከዚህ መሠዊያ፣ ብዙ መሠዊያዎች ምክንያት ስለሆኑ ለውድቀታችሁ ዛሬ ይመታሉ፣ ይፈርሳሉ፣ ይናዳሉ። ያሟረቱባችሁ መሠዊያዎች ይሰነጠቃሉ። የደገሙባችሁ መሠዊያዎች ይሰበራሉ። በሽታን የጠሩባችሁ መሠዊያዎች ይገለበጣሉ። ድህነትን ያወጁባችሁ መሠዊያዎች ይገለበጣሉ። ሞትን ያወጁባችሁ መሠዊያዎች ይገለበጣሉ። መበተንን ያወጁባችሁ መሠዊያዎች ይገለበጣሉ። እንዲህ እንዲሆነ እንዲህ ሰውየው ሲያይ በምሳሌ ራሱ ሲናገር እንዲህ አለ። በፊቱ ያለውን ጭድ እየበላ እንደሚመጣ በሬ እስራኤል ጠላቱን እየጨረሰ እየመጣ ነው አለ። እንደዛ ነው አለ። አይቶ ስዕል ሰጠው። ባላቅ የሚባለው ንጉሥ ማለት ነው እንደዚህ ነው እያደረግህ ያለው ለበላም መጥቶ ሲያስረዳ ምን አይነት ህዝብ እየመጣ እንደሆነ ታውቃለህ? አለ በፊቱ ያለውን እንደሚበላ ጭድ እንደሚበላ በሬ እያጨደ ነው የመጣው እና ምን ላርገ? ሲለው ናና እርገምል። ምን ማለቱ ነው? መሠዊያ ቢውል ዳርጋለ፣ መሠዊያ ቢውል ዳርጋለ። እውነትም ሰውየው መሠዊያ ሰርቶ ሊረገምልም ተከለ አይደለም የሚለው። ጋራው ላይ ቆመው ተከለ፣ መሠዊያ ሰራ። አምልኮታዊ ስርዓቱን ተከትሎ ሊረግም ነው እስራኤል። እግዚአብሔር ወረደ፣ ያንን መሠዊያ ወደ በረከት ስፍራ ቀየረ። ምን አለ? እኔ ልባር፣ ልረግም መጣሁ? እግዚአብሔር ያረገመውን ምን ብዬ ረግማል። እግዚአብሔር ያልተጣለው አንተ፣ እግዚአብሔር ካንተ ጋር